የደመራ በዓል እጅግ በጣም ባማረ በሸወረቀ የሰማይ ከሃ ክብት ተመስለን አክበርነዋል። እንግዲህ ይሄ በጣም ደስ የሚያሰኙ ነገር ነው። ከደመራ ከዋናው መስቀል አደባባይ ደመራ መልሶ ቀጥሎ፣ ደግሞ ሁላችሁም በየሰፈራችሁ በማረ ባሸወረቀ ሁኔታ በየሰፈሩ ደመራ ተሰክሎ በሚያምር ሁኔታ በዓሉ ተኮብራል። አንዳንዶቻችሁ በየሰፈሩ በሚደረገው የደመራ በዓል ላይ ስለትሙ ተሳ አላቸ። ከአቁመች በላይ አትሳለው በልክቶሳል አንዱ አምና ጠቦት አመጣለሁ ብለው አይ የወንድሜ ሱሪ ጠቦት የጠበበውን አመጣለሁ ብለው ነው ብለው ጉግም አለ። አንዱ ጊዶር ተስሎ እኔ ጉዶር ነው የተሳልክት ብለው ጉግም አለ። አንዱ በጊዜ እመጣለሁ ብለው እንግዲህ አምጣ በጉን ይባላል። እሮኔ በጊዜ እመጣለሁ ነው እንጂ አልኩት በግዢ አላልኩም ብለው ጉግም አለ። አይ ጥሩ ነው በእርግጥ በሞቅታ በመሃል በጉንና በጊ መሃል ያለውን ልዩነት በቫር መለየት ካልሆነ ከባድ ነው። ጉ ጉደር ጊዶር። ስለዚህ አሁን ይሄ በቫር ካልታየላቸው በስተቀረ በሙቅታ ይሄ በጣም ከባድ ነገር ነው እና ወይ ፎን ይዤ እመጣለሁ ብለው ዋይፋይ እያበራ ሰው አለ ዋይፋይ ያወራላቸው አለው ብለው ዋይፋይ በእውነቱ እውነቱ ለመናገር ጊዶር ይዤ እመጣለሁ ብለው ጉዶር ያመጣ ሰውዬ ጉድወል ጎንደር ብለው በዛ አለመጥፋት ራስ እግዚአብሔር ይስጠው። አስባቸው ከጉደር ወደ ጉደር ከጉደር ጉድ በል ጎንደር ብለው በዛ አለመጥፋት ራሱ ማመኑ በዚህ የኖረው ዱነት ጉደሩን ራሱ ማመኑ ጎበዝ የሚያስብለው የሚያበረታታ ነው። ካልሆነ ጉደሩን በስመ አብ ብለው በቢላ ሾካ አድርጋ ጉደሩን መክፈት ነው። የሰውየው ቃል እንዳይስተካከል የሆነው ሆኖ በጣም ያምር ነበር። የደመራ በዓል በዋላችሁበት፣ በየአካባቢው በጣም ውብ ነበር። ሰ ሰባስበው ደስ በሚል ሁኔታ ነው ያከበራችሁ። ደስ ለኛ ደስ ይበላችሁ። ቆጣይ እንግዲህ የእሬቻ በዓል ነው። እንግዲህ እሬቻ ሃይማኖታዊ፣ ባህላዊ በዓል ነው። ከዚህ በፊት አቡነ ሳዊሮስ አርሄ ባህላዊ ብቻ ነው ብላል። ባህላዊ ብቻ አይደለም ሃይማኖታዊ ጭምር ነው። የመጫና ቱለማ ማህበር የእንከባበር መግለጫ አውጥቷል። እንከባበር፣ እናንተ በዋቄፈና የእምነት ክፍል በሆነው በእሬቻ ላይ እንዲህ ያለ ነገር ማድረግ አትችሉም። ሁላችሁ ቦታ አላችሁ። ለሙስሊሙ ቦታ አለው፣ ለፕሮቴስታንቱ ቦታ አለው፣ ለክርስትናን ቦታና ጊዜ አላችሁ። በዚህ በኛ ቦታ ላይ የክርስትናን መስቀል ይዛቸው እንዞመራለን፣ ውዳሴ ቁዳሴ፣ እሉታ፣ ዝማሬ አይቻልም ተብላል። አይቻልም በ በግድ እኮ የለም። አንዳንዱ በግድ ባህል ነው ግድ ነው ሁላችን መሄድ አለብን መሄድ፣ አትምጦ አልተባላቸው በነገራችን ላይ ነገር ግን የዋቄፈና ሃይማኖታዊ ስርዓት የሆነው አንዱኛው እሬቻ እሬቻ በነገራችን ላይ ሃይማኖት አይደለም። ገና ለምሳሌ ሃይማኖት አይደለም። ፋሲካ ሃይማኖት አይደለም። ሮመዳን፣ አረፋ ሃይማኖት አይደለም። ነገር ግን የኦርቶዶክስ ስርዓት ሃይማኖቶች አሉ። የሙስሊም ስርዓት፣ የኦርቶዶክስ ስርዓት ሃይማኖት በዓሎች እንዳለ ሁሉ አንደኛው በዓል ነው። በዋቂ ሆና ውስጥ የሚከበረው አንደኛ በዓል እሬቻ ነው። በዚህ በእሬቻ ላይ ሂዳቸ የኦርቶዶክስን አትችሉም አበቅ በግድ እኮ የለም። ባህል ነው። በግድ ባህል ነው። በዚህ ባህል ላይ ደግሞ እኛ የፕሮቴስታንት መዝሙር ስብከት እናደርጋለን በላቸው። አምባጓሮ አያስፈልግም። በግድ የለም አይሆንም። ስለዚህ በቦታችሁ አስተምሩ ብለዋል። እናንተም በቦታችሁ ኦርቶዶክሱም በቦታው ሙስሊምም በቦታው ያም በቦታው ነው። አይ ጣጣ የለውም፣ ችግር የለውም በላቸው። በኋላ አምባጓሮ ምትርክና ውዝግብ መፍጠር ተገቢ አይደለም። አቡነ ሳዊሮስ ያሉትም ባህላዊ ብቻን ይሄ በዓል ባህላዊ ነው ያሉት አይደለም። ባህላዊ ነው። ሂዳችሁ የኦርቶዶክስን ውዳሴና ቁዳሴ መስቀልና መዝሙር ማድረግ አትችሉም፣ አትችሉም። የፕሮቴስታንት አትችሉም፣ አትችሉም። ሃይማኖታዊ ነው፣ ጉዳዩ ሃይማኖታዊ ነው፣ በዓሉ ሃይማኖታዊ ነው። አሁን እኛ ለምሳሌ ዛሬ ያከበርነው ጉዳያችን በዓላችን መንፈሳዊ ነው ሃይማኖታዊ ነው እና በመስቀል ላይ ለምሳሌ ሌላ ሃይማኖት ሰው ልምጣ ቢል አትምጣ ብሎ ማንም አይክልክልም። መምጣት መምታች ነው። አሁን የሜጫና ቱሎማ ማህበር አትምጡብን፣ አትድረሱብን አላሉ። መምጣት ትችላላችሁ፣ መካፈል ትችላላችሁ። ነገር ግን የራሳቸውን ሃይማኖታዊ ስርዓት በዋቄፈና ሃይማኖታዊ ስርዓት ላይ መጫን ይዞማችነ አትሰምኮ ችግር እኛ አገር በዚህ ሶማል መጫን አትችሉም አትችሉም ተውላል። አይ እንችላለን በግድ እዛ ቦታ ላይ ውዳሴ ቁዳሴ መንዙማ ዝማሬ የፕሮቴስታንት የካቶሊክ እንደዛ እንፈጥራለን ብላቸው ውዝግብ ውስጥ የለም። ስለዚህ ምናልባት አቡነ ሳዊራስ ይሄ የተናገሩት መረጃ ተሳሳች። ይሄ ጉዳይ ባህላዊ ብቻ ነው የኦርቶዶክስን ጽናጽልና ከብረው ይዘን እግዚአብሔርን እናመልካለን፣ እናመሰግናለን። ሌላውም ደግሞ ፕሮቴስታንቱም እንደዛ ሙስሊሙም እንደዛ የሚል አካሄድ አይሆንም። እንከባበር፣ አጭር አማርኛ ነው። እንከባበር። ቦታ አላቸው በቦታቸው ጊዜ አላቸው በጊዜያቸው በራሳቸው ሃይማኖት ማመስገን ትችላላቸው። በእኛ በዓል ላይ ግን አይቻልም ብለና እሬቻ እንዳልካቸው የዋቄፈና እነሱም ተናግሯል። እሬቻ የሚባል ሃይማኖት የለም። ዋቄፈና የሚባል ሃይማኖት አለ በዛ ሃይማኖት ውስጥ በዓመት አንዴ ሁለት የሚከበሩ በዓሎች አለ። አንደኛው እሬቻ ነው። ልክ እንደገና ክርስቲያኖች ገና ፋሲካ እንደሚሉት ሙስሊሞች ሮሞዳን አረፋ ብለው እንደሚያከብሩት በዋቄፍና ውስጥ ይሄ በዓል አሉ እና በዚሁ መልኮ እንድትረዱት ብለው ተናግረዋል። አይ በግግምና አንዳንዶቻችሁ ባህል ብቻ ነው የምትለዋላችሁ። ባህል ብቻ አይደለም ሃይማኖታዊ ይዞት ያለው ሃይማኖታዊ መሰረት ያለው መሆኑን ግልጽ ባለች አማርኛ ሚጨነቱ ለማማህበር አስረድታል። በዚህ ላይ መካፈል እንወዳለን እንፈልጋለን ያላቸው መካፈል ትችላላቸው መሄድ ትችላላቸው አልተኮለከላቸውም። ነገር ግን ስርዓቱ መንፈሳዊ ነው ወይም ደግሞ ሃይማኖታዊ የዋቄፈና ሃይማኖታዊ ስርዓት ነው። በቋራት ነጡ ይህን መቀበል አለባቸው እና በግጉምና አይደሉም። የክርስቲያኑም፣ የሙስሊሙም፣ የፕሮቴስታንቱም የሁላችንም እንትን እዚህ ላይ ደ ሆኖም አኳያቅ ሀቋቅማ ለምሳሌ በመስቀል በዓል በጥምቀት በዓል የሙስሊሙም የክርስቲያኑም የካቶሊክም ነው ተብሎ አያውቅም። በረመዳንም ተብሎ አያውቅም። ስለዚህ በእሬቻ ላይም ሁላችንም የራሴ የራሳችን ሃይማኖት እዛ ቦታ ላይ ማከናወን ሌላ ውዝግብና ቱሩምስምስ ያለ ነገር እንፈጥራለን የሚለው አካሄድ ትክክል አይደለም። በራሳቸው ሃይማኖት በራሳቸው ቦታ ላይ ሞከታቱ ይችላላችሁ። ከዚህ በተረፈ አገሩ ሰፊ ነው። ሁላችንም የፈለግነውን ነው አምነን የፈለገውን አምልከን አገሬ ጋራ ነው። ሃይማኖት የግል ነው። ተስማንተን ተዋደን ሁሉም በራሱ አቅጣጫ እንዲሄድ ይሄ የማደበላለቅ ነገር ግን ትክክል አይደለም። ይማጥሩ ማመስ ደሞ ለሌላ ውዙ ግብና እንኳ ሰላምታ ውስጥ መግባት ተገቢ አይደለም። ሁሉም የፈለገውን የመረጠውን፣ የወደደውን መከተል መብት ነው። አገሩ ከበቂ በላይ አገሩ ከበቂ በላይ ለሁላችን ብቻ ሳይሆን ለሌሎችም የሚበቃል። አሜሪካኖች ሌሎችን እየሰበሰቡ በሀገራቸው እንደሚያኖሩት እኛ በጎ ብንሆን አንድነቱ ቢኖረን ለሌላ ሁሉ የሚበቃ አገር ነው። ስለዚህ ግድ እኔ ያልኩት ካልሆነ የሚል አካሄድ ተገቢ አይደለም። አምናም እንደዚሁ በእሬቻ በዓል ላይ የፕሮቴስታንት ሃይማኖት ተከታዮች እንሰብካለን የሚል አንዳንድ ውዝግብ ተፈጥሮ ነበር። በአንዳንድ ቦታዎች ላይ ኦርቶዶክሳውያንም መስቀል ይዘው ከበረይሰው እዚህ ላይ እኛም እናመሰግናለን የሚል ትንሽ ውቀው ደብልቀው የሚመስል ተገቢነት ያለለው ቦታውን ያልጠበቀ ጊዜውን ያልጠበቀ አካኋን ታይቶ ነበር። ያ ትክክል አይደለም። ዘንድሮ ይሄ ነገር እንዳይደገም ቀደም ብሎ ቀደም ብሎ ነው የጫና ቶሎማ ማህበር ይሄን ማስጠንቀቂያ ያወጣው። ስለዚህ በዚህ ቦታ ላይ እንገኛለን ፈሉገናል ያላች ሰዎች አትከለከሉም። ነገር ግን ኦርቶዶክሳዊ ስርዓት በቦታው ላይ አትችሉም። እስልምና ስርዓት በቦታው ላይ አትችልም። የፕሮቴስታንት ስርዓት በቦታው አትችልም። ምክንያቱም በዓሉ የዋቄፈና አመታዊ የመስጋና በዓል ስለሆነ የሚል በጣም ምጡን ያለ ግልጽ ያለ ነው። ለማተረማመ ስለምንደተፈለገ ለማምታታት ስለምንደተፈለገ አልገባኝም። አቡነ ሳቢሮስ ራሱ የሰጡት መግለጫ ትክክል ያልሆነ የሚያምታታ የሚያምታታ ነው። ባህላዊ ብቻ ነው ሁላችሁም ተገኝታችሁ በቦታው ላይ ብለዋል። እንደዛ ግን አይደለም። በቦታው ላይ መገኘት ትችላላችሁ። ነገር ግን የቱምታታ የተደበላለቀ አይ እኛም የራሳችን እኛም የራሳችን ይዘን በቦታው እንገኛለን የሚሉ ነገሮች ተገቢ ያልሆነ አካሄድ ነው። ይሄ ለሀሳብ ነው። አሳሲሞቻቸው ላይክ አርገ ሼር አርገ በተረፈም፣ በሞላ አለም በአገር ውስጡም በውጭ የምትገኘ ቤተሰቦቼ እንኳን አደረሳችሁ በዓሉ፣ አሁንም ደግሜ የሰላም የፍቅር አንድነት ያደርግላችሁ ለማለት ወዳለው ወዳቻለ ይሞቻችሁ ፒስ